ቤዝዬ ቤቷ ተገኝቶላታል። ፈጣሪ ይመስገን። ደስ አላት እኮ ቤቱ ስለተገኘ። ሰላም፣ ሰላም የእኔ ወዶች፣ እንዴት አመሻችሁልኝ? ሰላማችሁ ይብዛ። ወይ ጉዴ፣ አመሻውኛው እግዲህ ቆየሁ። ካየሁት ቪዲዮዋቸውን ቪዲዮ ለመስራት አስቤ ግን አልተመቸኝም። አንዳንዴ እንደዚህ ነው የእኔ ወዶች። እና ግን ደግሞ በጣም ደስ ብሎኛል። ዝም ማለት አልቻልኩም ማለት ነው። የምር እጅግ በጣም ነው የተደሰትኩት ቤቱ ስለተገኘ ምክንያቱም ውዶቼ ከዛ ቤት ቤዞ ገባች ማለት ምን አይነት ሰላም እንደምታገኝ ስለገባኝ እና ስለተረዳሁት ነው። እና የኔ ውዶች ማርኬ ሩጦ ተሯሩጦ አግኝቶላታል። እኔ ግን በጣም የገረመኝ ነገር አዲስ አበባ እንዴት ነው ቤት በቤት ሆናለች? እንደ ውድ ቤተሰብ ማለት ድሮ ድሮ እኔ እዛ አዲስ አበባ እያለሁ ማለት ነው ውዶች፣ እንኳን በአንድ ቀን አይደለም በሳምንት እንኳን ቤት የማናገኝበት ጊዜ ነበረ እኮ እውነት። እና ያሁን ላይ ግን በጣም ነገሮች ተሻሻሉ ይመስለኛል ሳስበው። እና እንግዲህ ማርቄ በአንድ ቀን ያገኘላት እንዳው ፈጣሪ ውስጥ ይሄ ቤት ተገኘ ማለት ምን አይነት ደስታ እንደሚመጣ ከቤዚ ላይ ግልጽ ነው፣ ሁላችንም የምናውቀው ነገር ነው ብዬ አስባለሁ። እና የቤዚዬ ቤት እንግዲህ ስዊት ሆም ትባላለች፣ ልክ እንደ ቤዚዬ ስዊት ማለት ነው። ስትገቡባት ሞቅ ደመቅ የምትል ቤዚ ገና ከማርኪ ጋር ስትመጣ ከሩቅ ማለት በሩቅ ስትመጣ እንዴት ነው ፍልቅልቅ እያለች አይደለም የምትመጣው? ፊኒሽ ልጅ እያለች ነበር የምትመጣው። እና ያው አሁን ላይ ያለችበት ሙድ ጥሩ ባይሆንም፣ ያ ጊዜ ግን በቅርቡ እንደሚመለስ አምናለሁ። ልክ የድሮዋ ቤዚ ያ ሳቋ ፈገግታዋ የናፈቃችሁን በደንብ ትጠግቡታላችሁ ብዬ አስባለሁኝ እና ከስዊት ሆሟ ስትመለስ ማለት ስትገባ ጠቅልላ አንዳንዴ እንዴት ነው ታስራ የተፈታች እንቦሳ ታውቃላችሁ አይደለ? እንዴት ነው ሜዳውን የምትሮጥ የምታካልለው። ቤዚም እንደዛ ነው የምትሆነው። ከስር እንደተፈታች ነው ነው የምቆጥረው። እንዴ በዚች እድሜዋ ይሄን ያክል መከራ እየደረሰባት ተሳቃ ተሸማቃ ለምን ትኑር? ፈጣሪ የሰጠንን ነጻነት ማንም ተነስቶ ሊነጥቀን አይገባም። በነገራችን ላይ ነጻነታችን ገዝተነው አደለም ከላይ የተሰጠን እስከሆነ ድረስ ማለት ነው ቤዚ እንደኔ አመለካከት በጣም ነፃነቷን ተነጥቃን የኖረችው እና እንግዲህ ወደ ቤቷ ስትመጣ ስትገባ ማለት ነው፣ ሁሉን ነገሯን በቃ እሷን የሚመለከት ይሆናል። ሕይወቷ እያንዳንዷ የምታደርጋቸው እርምጃዎቿ በራሷ የሚመሩ ይሆናል እንጂ በሰው ቁጥጥር አይሆንም። ያኔ ደግሞ እጅግ በጣም ውስጧ ሰላም ይሆናል ማለት ነው። ሰላም የምትኝበት ጊዜ ቅርብ ነው። ቤዚዬ፣ የእኔ ቆንጆ፣ ዛሬ ደግሞ ትንሽ ፈገግ ብላለች ማለት ነው። ፈገግ ብላለች ቤታ ሲገኝላት። ማርኬም እንደው ተባረክ እውነት ያው ተራርጠ ይሄን ነገር ማድረግ ራሱ በእርግጥ ቤዚ እሱን አምና ነው። አሁን እኮ ከዛ ቤት የምትወጣው እሷ አለኝ ብላ ነው። እንደ ወንድምም እንዳባትም እንደ ሁሉ ነገር አስበው ነው። ውጭ ላይ ማንም የለም እንግዲህ በሰዓት ላይ ራሱ ይኸው፣ ስልኳን ተቀምታለች። ስልኳን ተቀምታ ከቤት ለመውጣት ብትፈልግ አስቡት፣ ማን ነው ከውጭ ሆኖ ነገሮችን የሚያስተካክልላት እና ማርኬ ያደረገው ነገር በጣም ትልቅ ነው። ለቤዚ ፈጣሪ ይስጥ። በእርግጥ ለፍቅረኛ ያው የማይከፈል ዋጋ የለም ዋጋ ይከፈላል። ቢሆንም ግን አንዳንዴ ደግሞ በቸገራችሁ ሰዓት የሚደርስ ሰው ዋጋው ከፍ ያለ ነው። የኔ ወዶች እና ቤዚዬ ደግሞ በቅርቡ ቤትሽን ስምርምር አድርገሽ ከቤትሽ እንደምትገቢ ተስፋ አደርጋለሁ። ያሳቅሽ ያፍለቅልቅሽ እንደምናይ በቅርቡ እምነት አለኝ። ደግሞ እናየዋለን። የኔ ውዶች ለማርኬና ለቤዚ ደግሞ እስኪ ዱዓም ጸሎትም አድርጉላቸው፣ ክፉ ነገር ካጠገባቸው እንዲርቅ የምሬን ነው። ከዚህ በኋላ እነዚህ ልጆች በቃ መተጋገዝ መተባበር ነው ያለባቸው፣ ሌላ ኮሽታ በመካከላቸው አንፈልግም። የምር በሰዓት ማርኬ ነው ያላት። ለማርኬም ደግሞ ሁሌም ካጠገቧ ሁንላት፣ ሁሉ ነገሯ ሁንላት። አምና እስከወጣች ድረስ አንተን አምናህ ነው ሁሉን ነገር እያደረገች ያለች። እስካመነች ድረስ ደግሞ ቃልህን ማክበር አለብህ፣ እንደታመንከው መሆን አለብህ። ማርኬ እኔ ወንድም እውነት ዛሬ ያደረግከው ነገር እኔ ያስደስቶኛል። እና ውድ ቤተሰብ ደግሞ ትንሽም ተናድጃለሁኝ፣ የምር በዚህኛው በኩል ብትደሰትም ስልኳ በመወሰዱ እኔ በጣም ተናደድኩኝ። ቤተሰብ ማለት እኛ ስንተኛው ክፍለ ዘመን ነው ያለ ነው? ማንን እንዳታገኝ ነው ስልክ የወሰዱባት? ይሄ ነገርማ ከማርኬ ጋር የሚገናኝ ነው። ለምሳሌ ቪዲዮ ከዛ ቤት መቀመጥ ከቻለች ቪዲዮ እንዳትሰራ ነው አይደለ? ቪዲዮ ከስራች ደግሞ ከቤት መውጣት እንደምችል ነበር ስትናገር የነበረው። ቤተሰቦቿ ግን በጣም እንዴት ነው አያውቁም ልበል። እግዚአብሔርን አሁን ቤዚ ቢተባበሯት፣ ስራ እንድትሰራ ዩቲባን በስነስርዓቱ እንድትሰራ ቢተባበሯት፣ እነሱንም ነበር የምታሳድጋቸው የነበረ ማለት ነው። ምንም ስላልገባቸው ነው ከእሷ ላይ እንደዚህ እየሆኑባት ያሉት። ከዛ ቤተሰብ አሁን አንድ ሰው ዩቲዩብ ከፍታ ብታሳድግላቸው ጥቅሙ ለነሱ አልነበረም። ይልቁንስ የሚሰራን ሰው እንደዚህ መጎተት ጭራሽ ቪዲዮ እንዳትሰሩ እያሉ መከልከልና ይሄ ማለት ቪዲዮ እንዳትሰራ ከተከለከለች ከማርኪ ጋር በደንብ የተያያዘ ነገር አለው። ማርኪን እንድታገኝ አይፈልጉም። በአጠቃላይ ስልኩን የወሰዱባትን ለዛ ነው በቃ። እንዴ ይህን ያክል ጊዜ እየተሰቃየች ኖራለች አይደል? እንዴ ደግሞ አሁን ጭራሽ ብለው ብለው ስልኳን ወሰዱባት ና። በዚች እድሜዋ፣ በዚች ጫቅላ እድሜዋ እኔ ኮ ቤዚም ማለት ነው ማረሚን ቤተሰብ የሆነ ትንሽዬ ልጅ አድርጌ ነው ማስባት። እኮ ትልቅ አትመስለኝም ሁላ በጣም ትንሽዬ ልጅ አድርጌ ነው ማስባት፣ እና በዚህ እድሜዋ ሁለት አይነት ህይወት ነው ያሳለፈችው። ከማርኬ ጋር ስትመጣ እየሳቀች ትመጣለች፣ ስትሄድ ደግሞ የሚጠብቃትን ሪአክሽን አስባችሁታል? ፊታቸው ሁላ ምናምን። የሰው ፊት ደግሞ እሳት ነው ይባላል። ከወዶች እንኳን በነገር እየተቀበላችሁ ማለት ነው። እና የቤዞ ደስታ የምትቆየው ከማርኬ ጋ እስካለች ብቻ ነው ከዛ ግን ከማርኬ ዘወር ብላ ከሄደች ያ ጥሩ ስሜቷ ጥሩ ስሜት አትሆንም፣ ጥሩ ስሜት ላይ አትሆንም። በአጠቃላይ የሚጠብቃት ነገር አለ ከዛ። ስለዚህ በሁለት ህይወት እየተከነከኑ መኖር ማለት በጣም ከባድ ነው ለሰው ልጅ እና ስለዚህ ዛሬ ደግሞ ስልኳን ቀምተዋታል። እኔማ እኮ በቃ መናገር ይሄ ሚዲያ ላይ ቤት ልቀይር ነው ማለት ቤት ልለቅ ነው ለራሴ ተከራይቼ ልኖር ነው ምናምን ብላ እራሱ ማውራቷን ልክ አይደለም ብዬ እያሰብኩ ነው ምክንያቱም የዩትብ ተከታታይ ከሆኑ ቤተሰቦቿ ማለት ነው፣ ያው በእነሱ ምክንያት እንደምትወጥ አደለም እንደሚያውቁት። ስለዚህ በጣም ጫና ያደርሱባታል ብዬ አሰብኩኝ። ሲቀጥል ደግሞ ዛሬ በሰው ስልክ ነው አደል ማርኬን ደውላ ያገኘችው። እሺ፣ ነገ በሰው ስልክ የማግኘት አጋጣሚ እድሉን ባታገኝስ? ጭራሹ ነው ከሰው እንዳትገናኝ ባያደርጓትስ? ማርኬና ቤዞ አሁን ረ በጣም ከባድ ነው። እግዚአብሔር እውነት እንደዚህ አይነት ነገር አይጣልባችሁ። እንደዚህ አይነት ፈተና በጣም ከባድ ነው። የተጠላለፈ ፈተና እውነት በጣም ያሳዝናል። አዝኛለሁ። እች ልጅ ቪዲዮ ብትሰራ እኮ ምን የተስከሰከሰ ነገር አልሰራች፣ ምን የብልግና ነገር አልሰራች፣ ወጣ ያለ ነገር አልሰራች። ስነስርዓት ያለው ቪዲዮ ነው የምትሰራው። ምንድን ነው ሰው ሰርቶ እንዳይቀየር ነው እንዴ? ይልቁን ማበረታታ ሲገባ፣ በዚህ እድሜያቸው ሰርተው እንዲለወጡ ማበረታታ ሲኖርባቸው፣ ጭራሹን የሚሰራን ሰው ወደኋላ መጎተት ማለት እኔ አንዳንዴ ሰዎች እንዴት እንደሚያስቡ ግራን የሚገባኝ እኮ